ሰላም ጤና ይስጥልን፣ እንደምን አላችሁ የቻናል ቤተሰቦች። ለዛሬ ያስኩላችሁን መረጃ እንደሚከተለው አቀርባለሁ። እስከ መጨረሻ አብራችሁን ቆዩ። የእስራኤል ወታደሮች ትናንት ከዮርዳኖስ አቋርጠው ወደ እስራኤል የገቡ ሁለት ኢትዮጵያውያንና አንድ ኡጋንዳዊ ተኩሰው መግደላቸው የአገሪቱ የዜና ምንጮች ዘግበዋል። ወታደሮቹ የተሰጣቸው ትዕዛዝ የማስጠንቀቂያ ተኩስ እንዲተኩሱ እንደነበር ዘገባዎች አመልክተዋል። በርካታ ጥገኝነት ጠያቂዎችና የህገወጥ ዝውውር ሰለባዎች ከዮርዳኖስ ወደ እስራኤል እንደሚገቡና ድንበር ጠባቂ ወታደሮች እንዲመልሷቸው ስልጣን እንደተሰጣቸው ዘገባዎቹ ጠቅሰዋል። ወታደሮቹ ግድያውን የፈጸሙት ሟቾቹ ስጋት የሚደቅን እንቅስቃሴ በማድረጋቸው እንደሆነ የአገሪቱ መከላከያ ባለስልጣናት ተናግረዋል። አንድ ኢትዮጵያውን ጨምሮ አምስት የውጭ ዜጎች ታፍሰው ወደ ዮርዳኖስ እንዲመለሱ እንደተደረጉም ተገልጧል። ሶማሊያ ፍልስጤማውያንን ለማሰር ከአሜሪካና ከእስራኤል ጋር እየተነጋገረች ነው በሚል የወጣው ዘገባ ማስተባበሏን ሮይተርስ ዘግቧል። የአገሪቱ ውጭ ጉዳይ ሚኒስተር አህመድ ፈቂ ሌሎች ህዝቦችን ሶማሊያ ግዛት ውስጥ የማስፈር ሀሳብ ፈጽማ አንቀበለውም ማለታቸውን ዘግበው ፍቄ ፍልስጤማውያን በመሬታቸው ላይ በሰላም እንዳይኖሩ የሚደረግን ማናቸውን ሐሳብ ሶማሊያ ውድቅ ታደርገዋለችም ብለዋል። ሶማሊያ ይህን አቋሟን የገለጠችው የአሜሪካ እስራኤል ባለሥልጣናት የጋዛ ፍልስጤማውያንን አፍሪካ ውስጥ ለማስፈር ከሶማሊያ ሶማሌላንድ፣ እና ሱዳን ባለሥልጣናት ጋር እየተነጋገረች መሆኑን ዓለም አቀፍ የዜና ምንጮች መዘገባቸውን ተከትሎ ነው። የሶማሌላንድ ውጭ ጉዳይ ሚኒስተርም በዚህ ጉዳይ ከአሜሪካና እስራኤል ጋር ምንም ግንኙነት እንዳልተደረገ መናገሩን ሮይተርስ ዘግቧል። የአሜሪካ ትራንስፖርት ሚኒስትር ሲን ዴፊ ቦይንግ ኩባንያ በአሜሪካውያን ዘንድ አምኔታ ጧል በማለት ተናግሯል። የጆ ባይደን አስተዳደር ቦይንግ በወር ከ38 ቦይንግ 737 ማክስ አውሮፕላኖች በላይ እንዳያመርት ባለፈው ዓመት ገደብ ጥሎ ነበር። ዴፊ የፌዴራል አቪዬሽን ባለሥልጣን ይህን የምርት ገደብ ለማንሳት የሚቻልበት ደረጃ ላይ ኩባንያው ገና አልደረሰም ብለዋል። 157 መንገደኞች ያለቁበትና በአውሮፕላኑ ስሪት ላይ ባጋጠመ ክል ሳቢያ የቦይንግ 737 ማክስ 8 አውሮፕላን ኢትዮጵያ ውስጥ ከተከሰከሰ ሰሞኑን ስድስት ዓመቱን ደፍኗል። በሌላ መረጃ የከባድ መኪና አሽከርካሪዎች ለኮሪደር ልማት በግዴ በግዴታ እስከ 20 ሺ ብር ካልከፈላችሁ አታልፉም ተብለን አሶሳ ቆመናል ሲሉ ተናግረዋል። የከባድ መኪና አሽከርካሪዎች ለኮሪደር ልማት ገንዘብ ካልከፈላችሁ አታልፉም በሚል አሶሳ ላይ እስራት ተፈጽመብናል ሲሉ ተናግረዋል። ለኮሪደር ልማት በግዳጅ ክፈሉ የተባሉት የገንዘብ መጠን ሲገልጹም ተሳቢ 20 ሺ ብር፣ ግልባጭ 15ሺ ብር፣ ኤፌስ 10 ሺ ብር መሆኑንም አስረድቷል። የሚደርስብን ዘርፈ ብዙ ግፍ መፍትሄ የሚሰጠው መቼ ነው? ስራችንን እናቆማለን፣ ልመናም እንወጣለን ሲሉ በምሬትም ጠይቋል። በሹፌሮች የሚደርሰው ግድያና የኮቴ ክፍያ ሊቆምልን ይገባል ሲሉ ከዚህ ባስ ብሎም በሶስት ወራት እንኳን የማናገኘውን ገቢ ክፈሉ መባሉ ህገ ወጥነት ነውም ሲሉ ተናግሯል። ቲክቫህ ኢትዮጵያ ለጉዳዩ ምላሽ ለማግኘት ወደ አሶሳ ከተማ ፖሊስ መምሪያ ሙከራ ቢያደርግም ለጊዜው ስልክ ለማንሳት ፈቃደኛ አልሆኑም ሲሉ ገልጿል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበል በበኩሉ ቅሬታው እንደደረሰውም ገልጿል። የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ በሰጡን ቃል ይህን በተመለከተ ተደውሎልኝ ሹፌሮቹን ምንም አይመለከታችሁም ብትፈልጉ መኪና አቁማችሁ ጭነቱን ሳታራግፉ ለፖሊስ አስረክባችሁ መምጣት ትችላላችሁ እንዳሏቸውም ገልጸዋል። ለኮሪደር ልማት እናንተ በሄዳችሁበት ሁሉ አትከፍሉም፣ ሹፌር ብር የለውም መጠየቅ ካለበት ባለሀብቱ ይጠየቅ ሲሉ አክለዋል። አቶ ሰለሞን የከባድ መኪና አሽከርካሪ አራት ሺህ ብር ነው ደሞዙ፣ ከየት ያመጣል ሲሉ ጠይቀው ይህን ለትራንስፖርት ሎጂስቲክስ ሚኒስተር ነግረናልም ተብሎ ተናግሯል። ይህን ብቻ አይደለም፣ ደብረ ማርቆስ ላይ ማደበሪያ የጫኑ ሾፌሮችን በመኪና ሚዛን መለካቱን ትተን በወፍጮ ቤት ሚዛን እየተለካ ነው የምንረከባችሁ ብለዋል ሲሉ እየደረሰ ያለውን ዘርፈ ብዙ ችግር ገልጸዋል። በሌላ መረጃ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት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 እንዲህ አይነት እንቅስቃሴዎች ያለምንም ማወላወል በጠንካራ ቃላት መወገዝ እንዳለበት ሚኒስትሩ አሳስቧል። ከትግራይ ክልል የፖለቲካ አለመረጋጋት ጋር ተያይዞ የኤርትራ ስም ከሰሞኑ በተደጋጋሚ ሲነሳም ተስተውሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትናንት በአዲስ አበባ በሰጡት መግለጫ ከትግራይ ክልል ትርምስ እናተርፋለን የሚሉ አካላት ውስጥ የኤርትራ መንግስት አንዱ ነው በማለት ተናግረዋል። አቶ ጌታቸው በመግለጫቸው ህገወጥ እንቅስቃሴ ከሚያደርጉ ወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ብለዋል። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስት ይወራል ብለው በሚሰጉበት ሰዓት ትግራይ እንደመሸሸጊያ መጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆኑ ወደ አዲስ አበባ ማማተር ሊሆን እንደሚችልም ገልጿል። በዚህ ጉዳይ ውስጥ አንዳንድ የፖለቲካ ኃይል ወይም የጸጥታ ኃላፊ ከነሱ ጋር በማበር ለመስራት ማሰቡ አስደንጋጭ ነው በማለት በመግለጫቸው ላይ ጠቅሰዋል። ለዛሬ ያስኩላችሁ መረጃ የሚመስል ነበር። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮ